መሀላቸው ገብቼ እዚህ ጋር ኢንቴንሽን እኔ እኔ እሷ ጓደኛ ነን። ከዚህ በፊት ብቻ በመስማት ነው እሷም። ለዛ ነው ዲፕ የገፈውበት። እሱን በማገናዘብ ይቅርታል ይላል። ሁላችንም የተፈጠሩት ነገሮች ግራ ያጋቡ ነበር። ሁሉን ነገር በሚፈታቱ ደስ ይላል። አሁን እዚህ ጋ ስላለፈው ነገር መከራከሩ ጥሩ ስላልሆነ ስለተፈታ በይቅርታ ደስ ብሎ ተቀብለል። በስተመጨረሻም እንግዲህ በቤታችን ሰላም፣ በረከት፣ ፍቅር ገባ። እውን ይሄ ነገር ይቀጥላል ወይንስ ሌላ እንቅፋት ይገጥመዋል? እኛ የምንጠብቀው በጉጉት በየቀኑ እንግዲህ አዳዲስ ነገር ስለሚሆን ውድ ቤተሰቦቻችን የዛሬ ቪዲዮ እንዳስደሰታችሁ ተስፋ እያደረግን ሰላምታችንን በቅድሚያ እናቀርባለን። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ሁሉ መልካም እንደምን ተስፋ እያደረጉ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤትተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስቴት እንደተለመደው በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ አንዳንድ የእናንተንም ሀሳብ ሆነ የራሴንም ሀሳብ ጨመር አድርጌ ተወያይተንበት እንፈጽማለን። ቪዲዮችንን ማለት ነው። ቤተሰቦቻችን በዛሬ ቪዲዮ እንግዲህ ሄሉ ያብንና ማነው ስሙ ስሙ ስሙ እኳ ቤላይ ለሚሰረቅብኝ ሁለቱን በማስታረቅ ለማስታረቅ ነው ቪዲዮ እየሰራችው። እውነት ለመናገር መግቢያው ላይ ያ ግንፍል ግንፍል ሲል ይሄ ነገር በቃ ጦርነቱ ቀጠለ ብዬ በጣም እንትን ብዬ ነበረ። ያው ሮቤል ነገሮችን አረጋግቷል እና ነገሮቹ አንዳንድ ጊዜ በዚህ ቪዲዮ ብዙ ነገር ተምራችሁበታል ብዬ አስባለሁኝ። በጣም ደሜን እያፈላው ያለው ግን ይሄ ልውል ጠንበለሌ ከዚህ በኋላ ጠንበለሌ አልልም በስበን አመጣራ ይችን ሴትዮ እየጎተት መሄድ ከጀመርክም በቃ ችግር አለ በእውነቱ ችግር አለ እንዴት ናት እና ስለዚህ አንላቀቅም ገና ምዕራፍ ሁለት በዚህ ስለሚመጡ ማለት ነው እና ለማንኛውም ውድ ቤተሰቦች ዛሬ በጥሩ ነገር ነው የመጡት የማስታረቅ ስራና አሁን ሩቤል የሰራው ደግሞ ስህተት መሆኑ ገብቶት እሱን ለመፈተን ወይም ደግሞ እሱን የእሱን ነገር ለማየት ተብሎ አላስፈላጊ ግፍት አለ። ዱላ ግፍት ሆነ ጋይስ፣ አላስፈላጊ ግፍት ሰጠውት ለዛ ነው አለና ዱላው ነው እንግዲህ። ግፍት ያልገባችሁ ካላችሁ እና ያን የሰጠሁት አለ በቃ በመሀል በተፈጠረ አላስፈላጊ ነገር በመሆኑ ሁላችሁም ይቅርታ አድርጉልኝ ሲል ይቅርታ ጠይቋል። እኛም ይቅርታውን ተቀብለናል። ምክንያቱም ትክክል አይደለም ምንም እንኳን ያብ ያጠፋም ቢያስቀይማትም እንኳን ዱላ ላህያም አይቻልም። በዚህ ዘመን እና የሰው ልጅ በመነጋገር ነው ምንም ነገር መፍታት የሚችለው ማለት ነው። እና መነጋገር የሚባለው ነገር ግዴታ ነው። ሌላው ነገር ሶስተኛ ወገን አላስፈላጊ ነው። ምንም ቢሆን ብዙዎች ካያችሁ በአሁኑ ሰዓት በፍቅር የሚሆኑ በትዳር በተለይ በትዳር ዙሪያ ቤተሰብ ጣልቃ ማስገባት፣ ጓደኛ ጣልቃ ማስገባት በጣም ነገሮችን የሚያካርረውና የሚያባብሰው እሱ ነው። አለመደማመጥ በትዳር ሆነ በጓደኛዎች መካከል ትግስትና መደማመጥ ግዴታ ነው። በታገሳቸው ቁጥር ነገሮች አንዳንዴ ማትታገሷቸው ነገሮች ይኖራሉ። ግን ደግሞ የሄሉና የያብ ደግሞ በጣም የሚጋንን አልነበረም። ሁለቱም እንትን ስለታጋሽ ስላልሆኑ ወይም ደግሞ አንዳቸው ለአንዳቸው ማሳለፍ ስላልቻሉ ነው። ነገሮች ከረው ዚጋ የደረሱት እልህና አልበገር አልሸነፍ ባይነት ቤትን እንደሚያፈርስ ተምረንበታል። አንዱ ሰዓት ሲሆን አንዱ ውሃ መሆን እንዳለበት አይተናል። ሌላው ነገር ደግሞ ያው የጓደኛ ጥክ ልዑል ለጓደኝነት ለእህትነት ሲል የከፈለውን ዋጋ አይተናል። ሌላው ደግሞ ባልተፈለጋችሁበትና በማትፈለጉበት ቦታ መገኘት ከልዩ አይተናል። ምክንያቱም ወንድ ልጅ እሱ በሚፈልገው ሰዓት እንደፈለገ የሚያሽከረክራችሁ ከሆነ ነገም ከነጎዳም በሕይወታቸው ላይ እሱ እየመራ ድኑር ነው የሚለው። በእርግጠኝነት አሁን ልዩ ከልዑል ጋር ከቀጠለች የሚመጣው ጦርነት የከፋ ነው የሚሆነው። ምክንያቱም ያብ ዛሬም ደስተኛ አይደለም። ብታዩ ካያችሁት ማለት ነው። ምክንያቱም ትክክል ነው። አንድ ሰው በፊት የነበረች ክሱን በአሁኑ ሰዓት አጠገቡ ላይ ማየት ማለት የሚሰማውን አስቡ። እኔ ቦን አላደርገውም። አንደኛ አንደኛ ተመልሽ አልሄድም ምን ወደዛ ሰው የፈለገ ተአምር ቢመጣ የተለያየውበት መንገድ ይወስነዋል። በጸት ጎድቶኝ ሰብሮኝ ከሄደ ይቅርታ አደርግለታል እንጂ ተመልሽ አልሄድም ወደዛ ሰው ህይወት። ሁለተኛ ነገር ፊቴ ላይ አልፈልግም። እነሱ ስነግራቸው ያኔ ይጥፋ ይሙት ይታማ ምናምን ሳይሆን እያልኳቸው ያለሁት እኔ በምገኝበት ቦታ እሱ በሚገኝበት ቦታ መገኘት አልፈልግም በቃ ላደረገው የምችለውን ነገር ነው ወይም እያረኩ ያለትን ነገር ነው ልነግራችሁ የምችለው ለእናንተና፣ ይሄ ትክክልም ፌርም አይደለም፣ ልውልና ልዩ መለያየት አለባችሁ በቃ አለባችሁ እ ጠንበለሌ ስለሆነ ምናምን ሳይሆን እውነታው ነው። ይሄ ነው መሆን ያለበት ማለት ኖርማል ጓደኛ ኦኬ፣ ግን ያ ባለበት ቦታ እሷ ተጎድታ ከሱ ጋር መተያየት የለባትም። ይሄ ነው ዋናው ነገር። ሌላው ነገር ጓደኛችሁ ምንም ቢሆንም እንኳን በታዘዛችሁበት ቦታ ያለ ልክ ያልተገባ ዋጋ መክፈል አስፈላጊ አይደለም። ለምሳሌ ልዑል በመጀመሪያው ሰዓት ታውቃላችሁ፣ እሷን ከሱ ለመከላከል በሚል የሚያደርጋቸው ነገሮች በሙሉ ሰዎች ዘንድ እንዲጠላ በቃ ማንም ሰው እንዳይወደው እስቲል እስካሁን ድረስ እንኳን ራሱ የሆነ ነገር በተፈጠረ ቁጥር ምንድን ነው የሚሉት እሱ ላይ ነው ናቸው የሚያርፈው ውይ ዓይናችሁ ጨለማ እግራችሁ ቄጤማ ይሆንለት ለሱ ልጅማ ማለት ነው እና የሆነ ነገር በተፈጠረ ቁጥር በቃ ይሄን ነው የምታስቡት። ይሄ ድሮም ለሱ አይሆናትም፣ ይሄ ወንድም ሊሆን አይችልም፣ የእነሱ ሁለቱ አብሮ መሆን አይፈልግም ምናምን ነው የምትሉት። ትሮጣችሁ ማለት ነው ወደ ፊትም ይሄ ነገር እንደሚፈጠር ስለማቅ ነው እና ዋጋ መክፈል ካለብ በዚህ ልክ ሳይሆን ሄሉን ቀስ ብለን በማግኘት መምከር፣ ነገሮችን ሊስተካከሉ ማድረግ በሚለው ይዘዋለሁ። በነገራችን ላይ በዚህ ዘመን ጓደኛ ዋሽቶ ያስታርቃል፣ ዋሽቶ ያጣላል እንጂ ዋሽቶ አያስታርቅም። በዚህ ልክም የሚጋፈጥላችሁ የለም። የራሱ ጉዳይ ብሎ ነው የሚተዋችሁ። ማንም ጠላት መግዛት አይፈልግም። እና እሱ ግን እስከ ጥግ ድረስ ተጋፍጦ ነበረ ተጋፍጦ ነበረ ማለት ነው። በተረፈ ሄዱ ላይ የዛሬ አለባበስሽ አንደኛ ነው፣ ይመችሽ። እንደዚሁ በዚሁ ቀጥ ይህቴ። ይሄ ይሄ ስንጥቁ ምናምን እምብርቱ ምናምን ይቅርብሽ። ኔውድ ይቅርብሽ፣ ምንም አይጠቅምሽም ዛሬ ይሄ ሁሉ ዝም ብሎ በደፈናው ኮሜንት የሚሰጥሽ ሁሉ በውስጥ ሀሳቡን መቼ፣ ሰው ልብና ኩላሊት የሚመረምረው ፈጣሪ ነው እንጂ ኮሜንት ላይ ሌላ ልቡ ሌላ ነው የሚልሽ። እኔ ግልጽ ነው ምነግርሽ፣ እኔ ወደ እህት ማለት ነው። ለአንቺም ጥሩ አይደለም ለሰውም፣ አይ ለማንኛውም ነገር እንደገና ደግሞ እንደ ሃይማኖታችን፣ ራሱ በአሁኑ ሰዓት ኦርቶዶክስ እንደዚህ ናት እየተባለ ያለ ነው ብዙ እንደዚህ የሚለብሱ ሴቶች በሙሉ አዲስ አበባ ላይ ያሉ ሴቶች ተበላሽታችኋል ነው። ወደ ልቦናችሁ ተመለሱ። ከልዩ የማደንቅላትን ነገር ልንገራችሁ። በዚህ አጋጣሚ ሳላደንቃት አላልፍም። ምንም ካራክተር መጥፎ ተሰጥቷት ብትመጣም እንኳን ካራክተሯን ሳይሆን ዋና ዋና ማድረቅ የምፈልገው፣ እንዴት ትናንት አይተሻት ምናምን ልትሉ እንችላላችሁ። ምንም ትና ብትመጣ ከዚህ ካየኋቸው ሰዎችን አይታቸው የምታነቡት ነገር የለም። ካነበብኩት ነገር ልንገራችሁ። የመጀመሪያ ነገር መቼም አዲስ አበባ ከረም ሲባል ችግር ይመጣል። በእርግጥ ሄሉም አዲስ አበባ አይደለም ይሄን አለባበስ ያመጣችው አርባ ምንጭ ጀምራ ነው። ነገር ግን አብዛኞቹ አዲስ አበባ ሲገቡ ነው የሚለወጡት። እና እንግዲህ አንቺ ልጅ መቼ አዲስ አበባ እንደመጣሽ እንዴት ነቆይሽ ባላውቅም እንኳን ይሄ አለባበስሽ እንዳይቀየር፣ በቃ በጣም መወድልሽ መወድላት። ከልዩ አለባበሷ ኩል ናት። በቃ ድብቅ ያለ ነው አለባበሷ መቼም ቢያንስ እና እኔ በነገራችን ላይ ከሌ የምንለበት ሰምና ምናምን አይደለም። እማየው ተገልጧል አልተገለጠም ይለው ሰው አሁን መገለጡን ብቻ ሳይሆን የሚያየው እንደው ፓንት ብቻ ነው የሚቀረው። ፓንት ት ማስረጃ ከውስጥ ያለ ከለብ ነው የሚቀረው እንጂ ዛሬ ሄ ለብሶት ነገ ለብሶት ይላል። እኔ ያንን አይደለም ልብ የምለው፣ ሰውነታቸው ተሸፍኗዋለሁ የሚለውን ነገር ነው። እና ልዩ ልቦናሽን አይለውጠው። ቪዲዮ እንደምታዩት ስለማያውቅ ነው በጣም አሪፍ አለባበስ ነው ያለሽ። በዛ ላይ እርግት ያልሽ ነሽ። እውነታውን ስንነጋገር ለምን ይዋሻል? ጥሩ ጸባይ ያለሽ። እንደዚሁ ድርብብ ያለ ማንነት አለሽ ሳይሽ ማለት ነው። እና በዚሁ ቀጢ እንደው በተለይ አለባበስ መጀመሪያ በተለይ ቀሚሶች ነበር ምትለብሻቸው። ወይኔ እነሱን ነገር አስቀጥያቸው። ኔ ቀሚስ አለ እኮ በእናታቸው ሼፕ የሆነ የሚያማምር። አሁን እኮ ይሄ ሁሉ እኮ እነዛ ሁለት ቀን የለበሳቸው ትናንትና ከትናንት ወደ የለብስቻቸው ማለት ነው። ይሄ ስን ጥቅ እንደዚህ ቻይና ምን አቃለውን የማሽኑ እየዘለለበት ነው መሰለኝ፣ ክር እያነሰው የሚሆን አላውቅም። እሱ ባይኖርኩ እንዴት እንደሚያምርባት ነበረ አስገጥሚው ይሄሉ እንደ ሀሳብ ማለት ነው። አሰፊው ንሰፊዎች አሉ አይደለ? አሰፊው እኔ ብዙ ምን ትዝ እንደሚሆን ታውቃላችሁ? እኛ ጋር ነፍሱን ይማራውና አሸናፊ የሚባል እድ ነበረ። ሱሪ የለበሰች ሴት ያልተበላሸች አታገኙም አስፋልት ላይ በሱ ያልተ ጀርባዋን ያልተቀደደች ሱሪዋ ፈንድቶ ያልተዋረደች የለችም። መንገድ ላይ ሱሪ ለብሶ ካየ ማለት ነው ካጠገቡ ማለፋችሁ ጀርባችሁ ነው በምላጭ የሚሰነጠቀው ቄዳችሁ ነው በምላጭ የሚሰነጠቀው። አንዳንድ አይነቱን ያብዛልን። እውነቴ ነው። ነገ እንደ አዲስ አበባ ላይ ልቀቅልን። አረ ወገን ደግሞ የረሳው ነገር ልንገራችሁ፣ ህግ ወጥቷል። የሆነ ህግ እሱም፣ ካፌና ሬስቶራንት ሆቴል ላይ ልጆችን በአጭር ወይም በራቁት ልብስ መስተንግዶ እንዲሰሩ የሚያደርጉ ካፌዎች ሀምሳ ሺህ ብር ቅጣት። ይሄንማ ጎዳናም ላይ ጀምሩልን እባክ እባክ አንተ መንግስት፣ ሌላ ነገር አልተሳካልን ቢያንስ እንኳን ይሄንን እንኳን አድርግልን። እህቶቻችን ሸፈን ልብስ እንዲሉ በአደባባይ ግልጥልጥ እያሉ የሚሄዱትም ማለት ነው ህግ አውጣልን። ከዛ በቀን በቀን ስትቀጣ፣ እኛ ድሮ ሻሽ ትምህርት ቤት አስረን ስንሄድ እንቀጣ ነበረ። ሁለቱ ለብር አስታውሳል አንድ ብር አንድ ሻሽ እና ብዙ ጊዜ ነበር የምቀጠው የእናተ ብር የሚያልቀው በሳሽ ነበር። በሌላ በምንም እንትን አለባት እንደ ልጅ ከረሚላ ማስቲቀ አልበላም ነበረ። ሀይል ስኩል ስን ማልጠኝና የተረገመ ዳይሬክተር አለን። አይፈቀድም ሻሽ ከሙስሊሞች ውጭ ማለት ነው። ከዛ በኋላ ይታወቃል ክርስቲያን መሆኔ ሁለት ሶስት ነው መለብሶ በተፈጥሮ ኔ ከድሮም አሁንም ፀጉሬ ቆንጆኖ ግን ተጠቀሚበት አላቅም ማለት ነው። እናም ቢሆን ጥሩ ነው ሁሌ እየተነጠቁኝ ከፍል ነበረ። እና አሁንም ይሄ ራቁታቸውን የሚሄዱ ሴቶችን ልብስ መልበስ ካልቻሉ ቅጣት ይዘጋጅልን፣ ሀምሳ ሺህ ብር በቃ፣ በአንዴ ሀምሳ ሺህ ብር አስፋልት ላይ አደራህን፣ ይሄ ነገር እንዲጸድቅ ዱዓ አድርጉ፣ ጸልዩ፣ ሁላችሁም ማለት ነው። ለማንኛውም በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ይሄን ምላችሁ ማለት ነው። በነገራችን ላይ በጣም በጣም በጣም አሁን ላይ ዩቲዩብ ላይ በተለይ እንዳለ በቃ ፋሽን የሆነው ራቁት ነው እና እነሱም ደግሞ ኦርቶዶክሳውያን ናቸው ስለዚህ እንደ ሃይማኖታችንም በኛ ችግር ሃይማኖታችን እየተሰደበ ስለሆነ ነው የሚቆረቁረኝ የሚቆጨኝ በቀጥታ ሲሄዱ ወይኔ ክርስቲያኖች ተፈቅዶላቸው ነው የሚል አስተሳሰብ እያሰቡ ያሉ አሉ ምክንያቱም እኛን በእነሱ አይፈረድም በሌሎች ሃይማኖቶች ቢናገሩን አይፈረድብንም ተመካክረው ወይ ደግሞ ተፈቅዶ በቃ መብታችን የተባለ ነው የሚመስለው የሴት ልጅ ውበት ቀሚስ ነው የሴት ልጅ ውበት ነጠላ ነው ስብስብ ስንል ነው የሚያምርብን ማስተዋሉን ይስጠን ለማንኛውም ፈጣሪ